እኔ ብዙ ብዙእስመለቀጣፊደሎጫማጥፊ ያ እስመለ እቡዬ ይደልዎ ድንጋይ እንዲህ የሚባል የለም። እስመለ እቡይ ይደልዎ ድንጋይ ምንድን ነው? ድንጋይ ነህ እያለህ ነው። አየኸው? በጣም አሁን ይሄ በጣም ብሎክ ልታደርገው ይገባል። ሰማት ሆኖ ነው የተናገረው። ድንጋይ ራስ ቀይ ጨርቅ ጥልህበት አሁን እራስ ላይ። ታዲያ ጸጉረን እንዴት ይዩትሽ? ስማ ሁለት ቃል ብቻ ላለማ ምንድንና? እኔ ሉጣ መንገድ ላይ ስሎም ሶፊ፣ በግዕዝ ሁለት ሁለት ቃል ብቻ ላለማ። አንደኛው እንዴት አደራችሁ ወይም ደግሞ እንዴት ዋላችሁ ማለት ስትፈልግ በግዕዝ ምን ምን የምትል ይመስላል? እንዴት አደራችሁ እንዴ? በግዕዝ እኮን ያልኩ፣ በግዕዝ እንዴት የሚባለው እላለሁ። በዚህ እንዴት አደራችሁ ትለኛለህ። ጥያቄ አለቀኝ። የመሰለህን እኮ ነው ያልከኝ፣ ትክክለኛውን ነገር እኮ አይደለም ያልከው። እና አሁን እኮ አንተ እኮ ሳውንድህን እኮ ነው ያስተካከልከው እኮ። እንዴት አደራችሁ ወይም ደግሞ እንዴት አደርክ፣ እንዴት ዋልክ ማለት ስትፈልግ በግዝ እፎ ሀደርከ ወይም ደግሞ እፎ ዋልክ ትላለህ። እፎ ሀደርከ በቂ ነው። እስቲ እፎ ሀደርከ በል እስቲ እፎ ሀደርከ ፎ አደርከህ እንትን ነውክነውም እንደ አማርኛ ፎ ግዝ። አሁን ችግር የለም አ ግን እንዴት ነው መሰለህ ብለህ መቆየት የለብህ። እፎ አደርከህ እፎ አደርከ እፎ አደርከ። እሺ፣ ከዛ በኋላ ልክ ሰው አንተን መቶ እፎ አደርከ ሲል እግዚአብሔር ይሴባህ ትላለ። ምን ማለት ነው? እግዚአብሔር ይሴባህ ምን ማለት ነው? ያው ታውቀዋለህ፣ እግዚአብሔር ይመስገን። በጣም አሪፍ፣ በጣም አሪፍ፣ ጎበዝ ተማሪ። እሺ፣ ስለዚህ እፎ አደርከህ እግዚአብሔር ይሴባህ። ከዛ ደግሞ ሰው መውሰድ ትፈልግ ለምሳሌ እኔን መጣ፣ በግዕዝ ቋንቋ ስምህ ማን ነው ማለት ስትፈልግ፣ ትንሽ ረዘም ይላል እና የምትለው መኑ ውዕቱ ስምከ። ወኑ ውዕቱ አረ፣ ወኑ አይደለም። በእናት ምንድን ነው ወኑ? አሁን አንተ እንዴት ነው ታዲያ ለማስተማር? ልቤን ነው የምታደርቀኝ። አንተም ግዕዝ አስተምረኝ ብልን? መጀመሪያ ቃል እየሰማሁ ነው ገና። እዋ ጠጣበት ታዲያ ልብህ ከደረቀ በትንሹ በአሁን የው መኑ ውእቱ ስምከ አሁን

ማለት የትምህርት ቆይታ ጥሩ ነበር አይደል? ሶፊ እኮ ምን አደረኩ ታዲያ መብላልከ? መብላልኩ። ምንድን ነው? ጠጋ በል ወደ ስክሪኑና፣ እም በል። ጠጋ በልና ወደ ስክሪኑ እም በል

የሚያስተምሩ? አረ በደንብ አንተ መማር ከፈለክ፣ ለምን አናስተምረህ? ይሄ እኮ ግዴታችን እኮ ሰው መጥቶ አንተን አሁን መኑ ውእቱ ስምከ ሲል ሶፊ እኔ ሰሜ ፓስተር ሶፊ ይባላል። የምትለው ደግሞ እንዴት ይመስላል? ልክ እኔ እንደምለው ትላለህ። አነ ውእቱ ፓስተር ሶፊ፣ አነ ውእቱ ፓስተር ሶፊ። አንተ ግን ቀላል ነው ማለት ነው። ሲወራ ሲነበብ ነው የሚያስፈራው። አነ ሲነበብ አነ ውእቱ ስምከ ሰማ ከስር ኮሚንት ላይ አንዷ ምን አለች መሰለህ? ይሄማ በቀቀን ነው አላለችም? አሁን ቼክ ትደረጋለህ። አሁን ቴስት ታይም ነው። እስኪ ያጠናሁን ቼክ እናደርግ። እፉ አደርከ? እግዚአብሔር አደርከ። ኖ ኖ፣ አደርከ እግዚአብሔር ስመእቱ ለዓለም እግዚአብሔር ይሴባ እግዚአብሔር ይሴባ የተቀራራቢ ነው እግዚአብሔር ይሴባ እፎ አደርገ እግዚአብሔር ይሴባ በጣም ጥሩ እሺ ሁለተኛ ቴስት ሁለተኛ ቴስት መኑ እቱ ስምከ አነ ስምእከ ፓስተር ሶፊ ዘባል ይሄ ረ የረሳው ነገር አለ እንዴ አነ አይ፣ ይሰማከ ከዚያ እግዚአብሔር ይሴባ